ሰው የሚፈልገው ሰላም ነው። ምክንያቱም የፕሪቶሪያል ውልም እኮ ለማድረግ እኮ መጀመሪያ የሚቀድመው ሰላም ነው። ጦርነት ውስጥ ሁነ መቼም መደራደርም አትችልም። ጥያቄዎችን እንዲመለሱላ አይችሉም። ስለዚህ መጀመሪያ መቅደም ያለበት ሰላም ነው። ሶ እዛ ጋር እየሄዱበት ያሉ የተሳሳተ በጥቂት አመራሮች ነው። ባይዘወይ ክልሉን የሚወክሉም አይደሉም። እኔ እንደ ተወላጅነቴ ትግራይ ክልል ይወክላሉ ብዬ አላስባቸውም። እነሱ ምክንያቱም እነሱ እያሰቡ ያሉትም አሁን ወደ ተለያየ ግጭት ለመነሳሳት እንጂ የትግራይ ህዝብ የእውነት ሰላምን ፍለጋ የእውነት ጥያቄ የመመለስ አይደለም። የፕሪቶሪያ ስምምነት በጣም ነው ያስደስቶኝ። ከመንግስት ጋር ያለው አደረጃጀት ጋር ከቀበሌ ጀምረ ተደራጅቶ መጥቶ ለዚህኛው ይብቃ የሚለው ህዝብ መፍጠር አለብን። እንግዲህ ከዚህ በፊት የነበረው እንቅስቃሴ ስንመለከት ለሰላም ትልቅ ዋጋ መስጠት እንዳለብን የተረዳውበት ነገር ነው ያለው። የተከፈለውም ዋጋ በጣም ከፍተኛ ነው። ያ ነገር ደግሞ ድጋሚ በዛ በትግራይ ክልል ላይ መደገም የለበትም። ብዙ ወጣቶች ከአላማ ውጭ የሆነውም ያለፉበት ሁኔታ አለ። ዳግም እናቶች ደግሞ እያለቀሱ ያሉበት ሁኔታ አለ። ያ ነገር ደግሞ ዳግም በዛች ምድር ላይ በኢትዮጵያ ታሪክ ውስጥ የኢትዮጵያ ትግራይም የኢትዮጵያ አካል እንደመሆኗ መጠን እዛ አካባቢ ያለውን የደም መፍሰስ ማቆም ይኖርብናል የሚል ነገር ነው ያለው። ለሰላም ትልቅ ዋጋ መስጠት አለብን። መግባባት፣ በመድረኮች መስማማት፣ መወየት ይኖርብናል ብዬ ነው ማስበው። እኛ የምንፈልገው እዛ ያለውን እናቶችም አባቶችም ወንድሞቻችንን ያላቸውን ችግር እንዲቀረፍ ነው የምንፈልገው። ሰላም ነው የምንፈልገው። ምንም አይነት ነገር እንዲፈጠር አንፈልግም። በቃ ሰላም ከሚሰብክ ጋር ነው መሆን የምንፈልገው። ምክንያቱ ሀገራችን ብዙ ብዙ ነገር አሳልፋለች። ሁሉንም የሚያውቀው ነገር አሁን ግን ሰላም ከሚሰብ ጎን መሆን ነው የምፈልገው። የተፈናቀሉትን ወደ በየቤታቸው መመለስ አለባቸው የሚል አጀንዳም አንዱ ከስምምነት ውስጥ ነበረ። ግን ደግሞ ሲዋዋሉ የራሱ ፕሮሲጀር አለው። ምን ምን ሲደረግ ነው ወደ ውል መንገባ፣ ምን ምን ሲስተካከል ነው የሚል የራሱ አለው። ሰው አንዳንዴ እነሱ የሚፈልጓት ወንበርዋን፣ ስልጣኗን ብቻ፣ ህዝብን ከማስቀደም ይልቅ ስልጣናቸው ስለሚፈልጉ ነው። አሁን እየሄዱበት ያሉት ትክክለኛ ስላልሆነ እኛ ደግሞ እዚጋ አዲስ አበባ ያለ ነው የትግራይ ተወላጅ የሚፈልገው ሰላም ነው። እኛ ከምንም ከማንም መንግስት መጣም ሄደም አይደለ፣ እኛ ጥያቄ ዋት ኤቨር ይሁን ሰላም ከሚፈልግ ሰው አካል ግን ጎንቆማለን። ምክንያቱም እናቶቻችን ብዙ ልጆቻቸው አጥተዋል፣ ይበቃቸዋል። ለህዝቡ ቅድሚያ መስጠት አለበት ብዬ ነው የማስበው። እዛ አካባቢ ሰላም ነው የሚፈለገው። ጥያቄዎችም ካሉ በሰላማዊ መንገድ ከፌዴራል መንግስቱም ጋር ከተለያየ አካል ጋር ጥያቄ መቅረብ አለበት እንጂ የተለየ ዳግም ወደ ጦርነት ክልሉ መግባት የለበትም ብዬ ነው ማምነው። አጠቃላይ ህዝቡ ከሰላም ጎን መቆም ያለበት ብዬ ነው ማስበው። ሰላማዊ እንቅስቃሴ ከሚያደርጉት ቆም ጎን መቆም አለበት። ወከ ጦርነት ከሚያውጁ ሰዎች ደግሞ ማውገዝ ነው ያለበት ብዬ ነው ማስበው።